ህወሓት በፌዴራል መንግስት ላይ ጦርነት ሰላም አድማጭ ተመልካቾቻችን በጣም አንገብጋቢና ትኩስ ፈጣን ዜና ደርሶናል። ይህም ዜና ህወሓት በአፋር ክልል ላይ ታላቅ የሆነ ጥቃት በመክፈት ከፌዴራል መንግስት ጋራ ውጊያ ጀመረ። የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንን ሞርታርና በዙ 23 ደብድቧል ሲል የአፋር ክልል መንግስት አስታውቋል። ክልሉ ቡድኑ የተለመደውን የሽብር ተግባር በግልጽ ጀምሯል ሲል ከሷል። በዛሬው ዕለት ማለትም በቀን 26 ሶስት ሁለተኛው 2018 ዓ.ም የአዛውንቶች ያው የህወሓት ጀሌዎች ቡድን በአፋር ክልል በዞን ሁለት በጋምቤላ ወረዳ ቶንሳ ቀበሌ ዋራአ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነት በግጭት አዋጅ በግልጽ አፍርሷል ሲል አሳወቀ የአፋር ክልል መንግስት። ይህ የህወሓት ጨባጣሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንድመለሱ ቢማጸኗቸውም የህወሓት ቡድን ግን አሻፈረኝ በማለት ግጭቱን አስከትለዋል ብሏል። ይህም ከትናንት ጥፋት የማይማረው ተስፋ ቢሱ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነት፣ የወሰነችንን ክብር የማስጠበቅ እንዲሁም ራሳችንን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነታችንን እንደምንወጣ እንገልጻለን ሲል የአፋር መንግስት አስጠነቀቀ። ስላዳመጣችሁን እናመሰግናለን። ላይክ ሰብስክራይብ፣ እንዲሁም የደውል ምልክቷን በመጫን ቪዲዮ ስንለቅ ይደርሳቸዋል። እስካሁን ከኛ ጋር ስለቆያችሁ እናመሰግናለን። እስከ ነገ ቸርን ሰንብት። እስከ ነገ መልካም ነገር